አንደኛ ጥያቄ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባለቤቴን ሳገባው ከሚሴ ከቤተሰቤ ቅርብ ሆነን ልንኖር መስፈርት አድርጌ አገባሁት! ከሚሴ አንድ ወር ቆይቶ አዲስ አበባ እንሂድ አለኝ። መጀመሪያም በጣም አስጠንቅቄው ነበር፣ እሺ ያልኩት ለዚህ ነበር እና ፍቺ ብጠይቀው ወንጀል ነው፣ እኔ ኑሪ እኔ ኑሪ አልኩብሽ እንጂ እንደዚህ አይነት መዝሀብ ከየት አመጣሽው እያለኝ ነው። ቃሉን ማክበል እንዳለበት አስረዳልኝ። ይከታተላልና ዘግለ ይሄ ያው ያለውን ነገር ነው ኢንሻአላህ። ምንድነው የአጋጣሚ ፍች ብጠየቅ ፍች ብጠየቅ ተውት ነው ይሄ ምን አይቱ ሸሪአ፣ እንደ ጥያቄ ጥያቄውን አው መመለስ አለበት። ግን ብዙ ነገር ሰበብ እየፈለጋችሁ ወደ ፍች አትሯሯጡ። ምናልባት አሁን አንቺ ቤተች ጋር መኖር መኖር ያስደስትሻል መኖር አለብሽ። አዎ እምህድ በምልብሽ ሰዓት ደግሞ ባልሽን ተከተለሽ ምህድ። ጥሩ ነው ለኑሮ የማይከፈል መስዋዕትነት የለም። ለባል ለሚወዱት፣ ለሚያከብሩት ማ ይሆን የለም። ሴት ልጅ ብዙ ጊዜ ቤተሰብ ዋጋ ሳይሆን በባል ዋጋ ነው የምትኖረው። ትልቅ ከሆነች በኋላ እኮ ቤተሰብ ዋጋ እኮ ጠጋትልም። ሀታ ባልዋን ይዛ ወደ ቤተሰብ ጠጋ ማለት ጥሩ አይደለም። ብዙ ነገር ይጎተታል፣ ብዙ ነገር ይሳባል፣ መናናቅ ይመጣል። ጥሩ አይደለም።

ዩልዘሙ ኩሉ ጠረፍ ምንሁማ ዩፊ ቢሃ አንተም፣ መስፈርት ታስቀምጠህ ከሆነ ይይዛታል ግዳጅዋን። እኔ ደሴ ነው የምቀመጠው ወይ ከሚሴ ነው የምቀመጠው፣ እኔ ጋር ነው የምትሄጂው፣ እዛ ነው ማኖርሽ ካልካል፣ እሽ ካለች ዋጅብ ዓለያ፣ ዋጅቡን ዓለያ እሷ አለችብህ። መጀመሪያ ስትስማማ አጢን፣ ከሚስት ጋር ቀብለል ዓቅድ የምታስቀምጠው መስፈርት ተመልከት። ሼሁ፣ ያላገባ አሁን ምታገባ፣ ያገባ ገብተህ ጨርሰሃል

ፈኢዛ ካነት ዘውጀቱ ቀጅተራጦ ተዓላ ዘውጅ እያ እንደዚሁ፣ ዋይ እክማለት ድራሰት እያ ትምህርት ልጨርስ አለች። ትምህርት ልጨርስ ነው ልታገባኝ ነው? አዎ ንካህ አድርጊልኝ፣ ንካህ እናድርግ፣ እናድርግ። አዎ ባይሆን እኔ ትምህርቴን አልጨረስኩም መጨረስ አለብኝ አለች። መስፈርታት ችግር የለም ትጨርሻለች፣ ጣጣ የለም አልካት። እንዳታቋርጣት ትጨርስ ትምህርቷን። ባይሆን እኽትላት ውስጥ ብለህ እንዳደነግጥ እኔ እኽትላት አላልኩህም። ሸርዕ የሆነ የጀመረችው ካለ ነይለ ያንኛውማ ሓራም እኮ ነው። ሓራም ላይ ማ ተባበር ማን ይልሃል?

አንዳንዱ እስከሚያስገባ ድረስ ይችል ስለሚገባ ነው። እሺ ብሎ ቃል ገባ። ቃል ገባና አገባል። ከዛም በኋላ ብታግ ቢያገባባት ፈእን ተዘወጀ ለያ ፈላሃ ልክያር ማ የሕሩሙ ለይ አዚዋጅ በእሱ ላይ ማግባት ሐራም አይሆንበትም። እሷ ግን ምርጫ አላት። መውጣት ትችላለች። ፍታይ ማለት ትችላለች። ወንጀል ነው አትባልም። ሸጥ አድርጋ አስቀምጣለች። ስለዚህ እንዲህ አታገባ፣ አላገባም ካልክ አታግባ። የምታገባ ከሆነ ምርጫ ስጣት፣ ወይ አስፈቅድ በቃ ይህን የተቀመጠልሸው አገር መቀመጫም እንደዚሁ እንዲህ ጋብቻው ማድረግ ትችላለች። አዎ ሱዕለ ብኑ ባዝ ራሂመሁላሁ ተዓላ የተሸርጡ አውልያ ልመርአ አለይ መካንን ማዓየንን ሸርጥ ሊያደርጉ ይችላሉ። የልጅቱ ወልዮች ለምሳሌ፣ እሱም ሽሊን ይገባዋል። ለምሳሌ ያንን አገር መልቀቅ ባል አይፈቀድለትም

ሁሉንም አደጋ ውስጥ የሚያስገባ ከባድ ኸውፍ አላዲኒህማ ዲናቸውን ከፈሩ ሱናቸው ላይ ከፈሩ በራሳቸው ላይ ከፈሩ ይህ ዑድርን ሸርዕይ ከሆናቸው እንጂ አለበለዛ ቃል ኪዳኑን ማሟላት አለበት ነው ባሎች ሰምታችኋል ሰምታችኋል ይህንም በደንብ ያዙ አስራ ሁለተኛ